ቃል ነው ምን ኤሌመንተሪ ቆይታችሁ ምን ይመስል ነበር? ሀይ ስኩል ገብታችሁስ እንዴት አይነት ላይፍ ነበር ያሳልፋችሁ? ምን አይነት ጓደኞች ነበሯችሁ? በምን አይነት ወይ ምን አይነት ኢፌክት አሳደሩባችሁ? ምን አይነት ሰዎችን መሆን እየፈለጋችሁ እነሱ ምን አይነት ሰዎችን አደረጓችሁ? ዩኒቨርሲቲን ገብታችሁ እነሱን ስታስታውሱ የምትናደዱባቸውን አይነት ጓደኛ ነው ያዛችሁት ወይስ በመልካም ወይ ወደ መልካም መንገድ የሚመራችሁን ጓደኞች ናቸው ያሏችሁት። በጣም በጣም በትንሽ ነገር ትንሽ የማይባለውን እድናችሁን እንዳታባክኑት፣ ይህን ቪዲዮ እስከ መጨረሻው ማየት እንዳትረሱ። ሰላም፣ እንዴት ናችሁ? መሳይ ነኝ። እንኳን ወደ እዚህ ቻናል መጣችሁ። በዚህ ቻናል የተለያዩ የዩኒቨርሲቲ ኮንቴንቶችን እና የተለያዩ ለእናንተ ጠቃሚ ናቸው ብዬ የማስባቸውን ቪዲዮዎች ውስጥ የማደርግበት ወይም ደግሞ ለእናንተ ሼር የማደርግበት ቻናል ስለሆነ ሰብስክራይብ አድርጋችሁ ፋሚሊም ሆን እንዳስረሱ ቪዲዮን ደግሞ እንደምትወዱት ምንም ስለማልጠራጠር ላይክ አድርጋችሁ ጀምሩት። ዛሬ የምናውረው እንግዲህ ስለ ዩኒቨርሲቲና ጓደኛ ነው ማለት ነው። ጓደኛ በህይወታችን ምን ያክል ተጽዕኖ እንዳለው ሁላችንም የምናውቀው ነገር ነው። ይህም ደግሞ ከምንረዳለን በኤለመንተሪ ምን አይነት ጓደኞች እንደነበሩ እና እነሱ እኛን እንዴት አድርገው እንደቀረጹን ብናስታውስ ሁላችንም እውነት ነው ብለን የምንቀበለው ትልቅ እውነታ ነው። በሀይ ስኩልም ምን አይነት ጓደኛ እንዳለን ትዝ ሲለን እና እኛን በምን ወይ እንደቀረጹን ስናስታውስ እንቀበለዋለን ማለት ነው። ዩኒቨርሲቲ እያለንም ሳናውቀው እነሱን እየመሰለን እንደምንሄድ ራሳችንን ብንታዘብ የምናገኘው ነገር ነው። ሶ ትንሽ የማይባል እድሜያችን እንዳናባክን ደግሞ ምን ማድረግ አለብን የሚለው በዚህ ቪዲዮ መጨረሻ ታያላችሁ ማለት እሺ። በመጀመሪያ ጓደኛ የመያዝ ጥቅም፣ የመጀመሪያው ጥቅም ምንድነው? እናንተን በጥሩ ወይም በመጀመሪያ ግን ጓደኛ የሚያዝ ጥቅም ስላችሁ ፖዘቲቭ የሆኑ ጓደኞቻችሁን ከእናንተ ጋር የሚገጥሙ ጓደኞቻችሁ ወይ ደግሞ ወደ መልካም ነገር የሚያሳድጉ ጓደኞችን ያልኳችሁ ወይ ደግሞ በተቃራኒ መንገድ እናንተን ወደ ተሳሳተ ሕይወት የሚመሩትን ሳይሆን ፖዘቲቭ የሆኑ እነሱም እድገት የሚፈልጉ፣ ለእድገት የሚጓጉ፣ እላይ ላይ የሚታያቸው ነገ የሚታያቸው የሚያስተውሉ አይነት ጓደኞችን የመያዝ ጥቅም ያልኩት እና የመጀመሪያው ጓደኛ የመያዝ ጥቅም ምንድን ነው? እናንተን በጥሩ ሁኔታ ይቀርጻቸዋል ወይ ደግሞ ከእናንተ ወይ ደግሞ ከእናንተነታችሁ ወይ ደግሞ ከማንነታችሁ መውጣት ያለባቸውን ባህሪዎች ያስወጡላቸዋል። ምክንያቱም ከእነሱ ጋር በየቀኑ በምትሉበት ሰዓት የማይሆኑ ባህሪያችሁንም ጭምር ነው የሚመለከቱት። በዛ ሰዓት ደግሞ ይሄ ባህሪ ልክ አይደለም፣ ይህም ባህሪ ማስተካከል አለበት በሚሉት ሰዓት ለሌሎችም ሰዎች የሚጎረብጣቸውን አይነት ባህሪ ሲናገሯችሁ እናንተም ደግሞ ተቀበላችሁ ጥሩ በማስተካከል ጥሩ ሰዎች መሆን ትችላላችሁ ማለት ነው። ስለዚህ በዚህ ወይ ከእናንተ ነታችሁ ውስጥ ጥሩ ያልሆኑ ወይ ደግሞ መልካም ያልሆኑ ባህሪ በዚህ ወይ ይቀርጽላችኋል ማለት ነው። ሁለተኛው ነገር ደግሞ ዩኒቨርሲቲም አይደላችሁ ከንባብ አንፃር በጣም ነው የሚረዷችሁ በጣም ማለት ነው። ምክንያቱም ሁሌ እንዴት ነው ማንበብ ደስ እያለን እናነባለን ማለት አይደለም። ሁሌ ፕሮዳክቲቭ የሆነ ቀን እናሳልፋለን ማለት አይደለም። በዚያ ቀን ላይ እንደነዚህ አይነት ግሩም ልጆች ወይ ደግሞ ጎበዝ የሆኑ ጓደኞችን በዙሪያችሁ የሚኖሩ ከሆነ ከነሱ ጋር ጠጋብላችሁ ቦሪንግ ሳይሆን በጣም ደስ የሚል ንባቡንም ደስ እያላችሁ እንድታነቡት ያደርጋችኋል። ከዚህም በተጨማሪ ደግሞ ለእናንተ አስጠሊታ በሚባለው ቀን ውስጥ ከጎናችሁ ሊሆኑና እናንተንም እንዲሁ እንድታደርጉ ወይ ደግሞ ቀናችሁን ደባሪ ቀን ነው ብላችሁ እንደጀመራችሁ ውስጥ ደባሪ ቀን ነው ብላችሁ እንድትጨርሱት አያደርጓችሁም። ካጠገባችሁ ሆነው የተለያዩ ነገሮችን በማድረግ እናንተን ሊያዝናኗችሁ ይችላል ማለት ነው። ሰው ጓደኛን የመያዝ ጥቅም በዚህ መንገድ እገልጸዋለሁ። እናንተም ብዙ ብዙ ማለት ትችላላችሁ ለማንሳት ያክል የሚያነሳት እንደምታውቁት ነው። ማንም እንደሚለው ከሰው ጋር መሆን እንዴት ነው፣ ከአንድ ብርቱ ሁለት መድኃኒቱ ይባል የለ በዛ ወይም ጨምሮ ደግሞ በተለያየ መንገድ የጓደኛ ጥቅም ይነሳል። ስጥሪ ለማንሳት ያክል ነው እንጂ ምንም አልገለጽኩትም ማለት ይቻላል። በዚህ ወይና በተለያየ መንገድ ጓደኛን መያዝ ጠቃሚ ነው ማለት ነው። ሰው ቀጣይ ደግሞ ብቻ የመሆነ ጥቅም ለመነግራቸው አይ ነው። ብዙዎቻችሁ ከዚህ ሀሳብ ጋር እንደማትስማሙ እና ለእኔም ከሚደርሰኝ አስተያየት አንጻር ነው። ዩኒቨርሲቲ ስገባ ብቻ ለ በእርግጥ የመጀመሪያ ዓመት ተማሪ ነኝ። በዚች አጭር ጊዜ ውስጥ ሰዎች ለእኔ ምን አይነት አመለካከት እንዳላቸው በግልጽም መጥተው የነገሩኝ ሰዎች አሉ፣ ስ ብቻ ከመሆን አንጻር ማለት ነው እና ከዚህ ፊትም በጣም ብዙ አስተያየቶችን ተቀብያለሁ እና ብቻ መሆንን ኦልሞስት ልበል ማንም አይደግፈውም። በጣም የተወሰኑ ሰዎች ናቸው የሚደግፉት። እና ብቻ የመሆንን ጥቅም ደግሞ እናውራበት። የመጀመሪያው ብቻ የመሆን ጥቅም ምንድነው? ዲስትራክት የሚያደርጋችሁ ነገር ምንም ነገር ፎከስ ሊኖራችሁ መስራት ትችላላችሁ። ለምን እንደዚህ እንዳልኩ ልንገራችሁ። ለምሳሌ የሆነን ስራ የያዛችሁ በል በዛ ስራ መሀል ጓደኞች ቢኖራችሁ የሆነ ቦታ እንሂድ፣ የሆነ ነገር እናድግ ና ምናምን ብለው ሊረብሻችሁ እና እናንተ ከምትሰሩት ስራ ሊያስተጓጉላችሁ ይችላል። ነገር ግን ጓደኛ ባይኖራችሁ እንደዚህ አይነት ነገር አይፈጠርም። የያዛችሁትን ነገር እስከ መጨረሻ መስራት ትችላላችሁ። ሁለተኛው ጥቅም ደግሞ ምንድን ነው? ትኩረታችሁን ከተለያዩ ነገሮች ላይ አንስታችሁ በራሳችሁ ላይ ታደርጋላችሁ ማለት ነው። ለምን ብትሉ፣ በግሩፕ ላይ ስትሆኑ ትኩረታችሁ ከእናንተ ላይ ይነሳል። በግሩፕም ሳይሆን ደስ ከሆነ ሰው ጋር ስትሆኑ ትኩረታችሁን ከራሳችሁ ላንስታችሁ የምታወሩት ስለሌላ ነገር ነው። ደስ በቃ ስለሌላ ነገር ነው እና ትኩረታችሁን ወደ ራሳችሁ አታርቁም። ለብቻችሁ ስትሆኑ ግን ራሳችሁ ነው ማየት የምትጀምሩት የምትጀምሩት። ምክንያቱም ይሄ በውስጣችሁ የሚያወራው ሌላ እናንተ እንታችሁ አለ አይደል። ደስ ይሄን እኮ ብታደርጊ ይሄን እኮ ባታደርጊ ምናምን የሚል ወይ ብታደርግ ባታደርግ የሚሉ የተለያዩ ሀሳቦች ከውስጣችሁ አሉ፣ በውስጣችሁ በማናችን ውስጥ ማለት ነው እና እነዚያን ሀሳቦች ነው የምትሰሙት። ለብቻችሁ ስትሆኑ እነዚያን ሀሳቦች ይሰማላችሁ እና ከራሳችሁ ጋር ለመስማማት ስት ብታደርጊ ወይ ደግሞ ይህን ብታደርግ የሚል የውስጣችሁን ድምፅ ለማድረግ ትጠራላችሁ ይህን ደግሞ ብታስተካክል የሚለው ቅድም የጓደኛ ጥቅም ብዬ ያነሳሁትም ለብቻችሁ ስትሆኑም በዚህ ወይ ታገኝታላችሁ ከጓደኛ ጋር ስትሆኑ ጀስት ፊት ወጥቶ ለእናንተ ሳይታወቃችሁ ከእናንተ ቁጥጥር ውጭ ሆኖ ሊሆን ይችላል፣ ፊት ወጥቶ የሚታየውን ባህሪያቸው ነግረው እንደሚያስተካክሏችሁ፣ አሁን ደግሞ ለብቻችሁ ስትሆኑ ጀስት ከውስጣችሁ የሚወጣውን ነገር በራሳችሁ ላይ ሪፍሌክት ታደረጋላችሁ፣ ወይ ደግሞ ከራሳችሁ የምትቀንሱትን ቀንሳችሁ የምትጨምሩትን ደግሞ ጨምራችሁ ታስተካከላላችሁ። ማለት ሶስተኛው ብቻ የመሆን ጥቅም ብዬ ማስበው ብዙ ነገሮችን ታገናዝባላችሁ። ይህም ማለት ምን ማለት ነው? ቅድም ለብቻችሁ ስትሆኑ ከውስጣችሁ ይህ ብታስተካክል ይህ ብታስተካክል የሚለውን ሀሳብ ሰምታችሁ ትስተካከላላችሁ። እንዳልኳችሁ ለብቻችሁ በምትሆኑበት ሰዓት የምታገናዝባቸው ብዙ ነገሮች ይኖራሉ። ይህም ስል ምንድነው? ለምሳሌ ከብዙ አንጻር ሊያስተካክሉ እናንተን ሊያስተካክሉ ወይ ደግሞ ሊገነቧችሁ የሚችሉት ሀሳቦች ወደ አእምሯችሁ ይመጣል እና ያን ማለት ራስን ከመውቀስ ከሁለተኛው ሀሳብ ጋር የሚያሳስል ቢሆንም ይለያያል። የሁለተኛው ሀሳብ ምንድነው? ራሳችሁ የምትወቅሱበት አላ በዚህ የሚያስተካከል አለብኝ በዚህ እንዲህ መሆን አለብኝ ብላችሁ የምትሉት ሶስተኛው ደግሞ ታገናዝባላችሁ ስላችሁ ለምሳሌ የሆነ የሆነ ሰዓት የተፈጠሩ ነገሮችን ማስተዋል ትችላላችሁ ለብቻችሁ ስትሆኑ ስ ከሆነ ሰው ጋር ስትሆኑ ልታወሩ ትችላላችሁ፣ ግን ብቻችሁን ሆናችሁ እንደምታገናዝቡት አይነት እንትን አይመጣም። በዚህ መንገድ ብላችሁ በአንድ ላይ ከሌሎች ሰዎች ጋር ሆናችሁ የምታስቡት ሀሳብ ብቻችሁን ሆናችሁ ከምታስቡት ሀሳብ ጋር ቢመሳሰልም መወር ግን ብቻችሁን ሆናችሁ ስታገናዝቡት፣ በዚህ ወይ ቢሆን እኮ በዚህ ወይ ቢሆን እኮ በዚህ ወይ ቢደረግ ብላችሁ እንደምታስቡት ያክል አይሆንም ማለት ነው። ይሄን ይሄ እንዴት ነው ኮንፊደንት ሆኜ ልናገራችሁ የቻልኩት ብቻዬን ሆኜ ስላየሁት ነው ማለት ካላየሁት ኬትም ላምጣ አልችል ራሴ ካያሁት ነው ቅድም እንደነገርኳችሁ ብቻ ከመሆን አንጻር ብዙ አስተያየቶች ስለሚሰጡኝ ብቻ የመሆንን ጥቅም ነው እየነገርኳቸው ያለሁት እና ብዙ ነገሮችን ማገናዘብ ትችላላችሁ አራተኛው ጥቅም ደግሞ ልንገራችሁ ያም ደግሞ ምንድን ነው ብዙ ነገሮችን ፕራክቲስ የማድረግ እንዴት ነው አቅም ይኖራቸዋል ፕራክቲስ የማድረግ ማለት ለምሳሌ ኮንፊደንት ከመሆን አጻ ልንገራችሁ፣ ኮንፊደንሳችሁን እንድትገነቡ ያደርጓቸዋል። ለምሳሌ ግቢ ያላችሁ እስኪ ብቻችሁን የምትሄዱበትን ቦታ ጥቀሱልኝ፣ ወይ ደግሞ አስታውሱልኝ። ብቻችሁን የት የት ትሄዳላችሁ? ይህን ራሳችሁን ጠይቁት። ለብቻችሁ ዋካ አድርጋችሁ ታውቃላችሁ? ለብቻችሁ ካፌራችሁ ታውቃላችሁ? ታውቃላችሁ ላይቨርሲቴ ለብቻችሁ ሄዳችሁ ታውቃላችሁ? ክላስ ለብቻችሁ ሄዳችሁ ታውቃላችሁ። እስኪ ለብቻችሁ ሄዳችሁ የምታውቁባቸውን ቦታዎች አስታውሱ እና በዛ ሰዓት ምን አይነት ስሜት ነበር እየተሰማችሁ የነበረው። እና ኮንፊደንሳችሁን ከመጨመር አንጻር ብዙ ነገሮች ላይ ብቻችሁን ስትሆኑ ነው ብዙ ነገሮችን ማድረግ የምችል ወይ ደግሞ ለብቻ አብዛኛውን ጊዜ የምር እኔ ማስበው አብዛኛውን ጊዜ ሰዎች ጓደኞችን ይፈልጋሉ ወይ ደግሞ እኔ ጓደኝ ከሌለች ጓደኝ ብዛት ሴቶች ላይ ቲንክ እኔ ሴቶች ላይ የሚፈጠር ይመስለኛል። እና ጓደኛ ከሌለች ማ ምናምን ምናምን የሚባል አይነት ነገሮች የሚፈጠሩት ከፍርሃት አንፃር ነው። ቲንክ ከፍርሃት አንፃር ነው። እንዴት ቢባል፣ እንዴት ነው ብቻ ሲካሄድ ሰዎች ትኩረታቸውን ወደኛ የሚያደርጉ ነው ይመስልን። ሰዎች ትኩረታቸውን ወደኛ አደርጉም። ሁሉም ሰው የራሱ ጉዳይ አለው ሜይ ቢ። ግን እንደዛ አይደለም ትክክለኛው ነገር እና ደስ ከፍርሃት አንፃር ጓደኛ ካላቸው የትም ቢሆኑ ከቤስቲ ከሚሉት ሰብ ጋር የሚሄዱትና ያፍራታቸው ይጠፋል ይሸፈንላቸዋል አይነት ነገር እና ያ ጓደኛቸው ከጎናቸው በራቀ ሰዓት እንዳት ጓደኛ ይዛችሁም ለእናንተ እናንተ ከእነሱ የምታገኟቸው ነገሮች ወይ ደግሞ እናንተ ለእነሱ የምትሰጧቸው ነገሮችን ጭምር እንደገናም ደግሞ ብቻችሁን ስትሆኑ የምታገኙትን ጥቅም ጭምር አንድ ላይ ማግኘት ትችላላችሁ። ያም ደግሞ ምን ሲሆን ነው፣ መለየት ስትችሉ ከጓደኛ ጋር ምን እንደሚደረግ ወይ ደግሞ እንዴት ነው ከጓደኞቻችሁ ጋር ምን አይነት ነገር እስከ ምን አይነት ደረጃ መቀጠል እንዳለበት፣ እስከምን አይነት ደረጃ መሄድ እንዳለበት ስትለዩ እንደገና ደግሞ ብቻችሁን ሆናችሁ ደግሞ ምን ምን ነገር ማድረግ እንዳለባችሁ ደግሞ ለብቻችሁ የሆናችሁ ማድረግ የምትችሉትን በጋራ ሆናችሁ ማድረግ የምትችሉትን ነገር መለየት ጀምሩ። ምሳሌ ልስጣችሁ። ያ ምንድን ነው፣ ለምሳሌ የሆንን ስራ ይዛችኋል። የሆነ ስራ እየሰራችሁ ጓደኛችሁ መታ የሆነ ቦታ መሄድ አለብን እንደዚህ እንደዚህ እንደዚህ እንደዚህ ብትራችሁ፣ ቆይ ይህችን ስራ መጨረስ አለብኝ ከዛ በኋላ መሄድ እንችላለን ምናምን ብላችሁ መልስ ብትሰጡ ጓደኛችሁ ባትሰሙ ወይ ደግሞ ጓደኛችሁ ባይሰማችሁ የትኛው ይሻላል መምረጥ አለባችሁ። ነገር ግን ይህን ስራ መጨረስ አለብኝ፣ ይህን ስራ መስራት አለብኝ፣ ከዛ በኋላ መሄድ እንችላለን ብላችሁ ስትሉ የምትሰማ ወይ ደግሞ የሚሰማ ጓደኛ ካላችሁ በጣም ደስ የሚል ጓደኝነት እያ ይሆናል ማለት ነው። ምክንያቱም አንደኛ ከጓደኛችሁ ጋር ሆና ጓደኛ ስትይዙ የሚኖረውን ጥቅም ወይ ደግሞ በምን አይነት ወይ በዚህ በዚህ ወይ ታድጋላችሁ ብዬ ባልኳችሁም ነገር የሆነ ነገርን ታገኛላችሁ እናንተ ብቻ አይደለም። በእርግጥ ከነሱ የምታገኙትን እነሱም ከእናንተ ጥቅም ያገኛሉ። ምክንያቱም እንዲህ አይነት ሰው ስለሆናችሁ፣ ማደግ የምትፈልጉ ሰዎች ስለሆናችሁ፣ መለወጥ የምትፈልጉ ሰዎች ስለሆናችሁ እነሱም ከእናንተ የሚያገኙት ጥቅም ይኖራል ማለት ነው። እንደገና ደግሞ ብቻችሁን ሆናችሁም ደግሞ የምታገኙት ነገር ይኖራል። ለምሳሌ ዲስትራክት አያደርጓችሁም ብዬ ነበር አይደለ? ብቻችሁን ስትሆኑ ዲስትራክት የሚያደርጓችሁ ነገር የለም ብያችሁ ነበር። ሰው አይ ይህን ስራ መጨረስ አለብኝ ስትሏት የሰማ የሰማች ጓደኛችሁ ዲስትራክት አላደረገቻችሁ ማለት ነው። ስለዚህ ከሁለቱም አንፃር ትጠቀማላችሁ ማለት ነው እና በዚህ ዌይ ተረድሚና ካለፋችሁበትም ነገር ደግሞ አስታውሳችሁ አሁን ላላችሁበት ነገር ምን ይሻለኛል የሚለው ነገር ደግሞ ስለሚያቅታችሁ አይመስላችሁም? ቅድም እንዳልኳችሁ በጣም በጣም ትንሽ ነገር ጀስት አይ እሺ በምትለው ነገር ብቻ ረዥም ወይ ደግሞ ትንሽ የማይባል ጊዜያችሁን ታስተካክላላችሁ ወይ ደግሞ አታባክኑ ማለት ነው ቪዲዮውን የወደዳችሁት አልጠራጠርም እስካሁን እያያችሁ ሰብስክራይብ ያላደርጋችሁ ሰዎች ሰብስክራይብ አድርጉ ላይክ ያላደርጋችሁ ቪዲዮን ላይክ አድርጉ ከዚህ በኋላ ይህን የሚመሳሰልና ሌላም ስለ ኬቢ ብቻ ስለሌላም ነገር ይጠቅማችኋል ብዬ የማስባቸውን ነገሮች ይዤላችሁ እመጣለሁ በሌላ ቪዲዮ እስከምንገናኝ ባይ